አረንጓዴ ደብተር ሲቀየር የመጀመሪያው ጠቀሜታው ከግምት የማሳ ቁጥር ወተናል። የመጀመሪያው በጥማድ እንደምታውቁት ይህን ያህል ጥማድ ተብሎ ነበር የሚቀመጠው። አሁን ግን በካርታ በሁሉም ቁጭ ብላ በሄክታር ራሷን አመላካቹ ነው ተቀምጧል፣ የሚለው ነገር አንዱ ትልቅ ማሳያ ነው የሚለው ነገር መውሰድ ግድ ነው ማለት ነው። ሌላኛው አዋሳኝን በተመለከተ የመጀመሪያው አረንጓዴ ደብተር አራት አዋሳኞችን ብቻ ነው የሚጠቅሰው። አራት ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ ብሎ፣ አሁን ግን ዘጠኝ አጎራባቾች ካሉት ዘጠኙንም ያስቀምጣል። ይህም ምንድነው ከመደናበር ከመደናገር ወተናል ማለት ነው። በትክክል ወተናል የሚለውን ነገር እሱን መያዝ ያስፈጋል። ሌላው ማረጋገጫ በማረጋገጫ ላይ ማውጣትን ያስቀራል ማጭበርበርን መምታታትን መደናበርን ይሄን ሙሉ በሙሉ ያስቀራል አሁን የተሰጣችሁ ኢማም ከበደ የሚል የተሰጠበት ቦታ ላይ እድሪ ሲመር ብለህ ብታስገባው አይቻልም ይህ ማም እንዲሁ ይናገራል ልጨምርበት አትችልም ይሄን የሰራ ነው ሌላኛው እና ትልቁ ትልቅ የሆነ ዋስትና ነው። ዋስትና እስከ ዛሬ ዋስትናን የምናውቀው በከተማ ቤትና ቦታ ብቻ ነበር፣ አይደል? ለዋስትና ወየ መንግስት ሰራተኛ ወየከተማ ቤት ያለው ነበር። አሁን ግን ብሔራዊ ባንክ እውቅና የሰጠው ነው። ይሄን ደብተር ብቻ እንዳውቅተ አምስት ተጠርንፈህ ብድር ለመበደር አምስት ተጠርነፍ፣ ይሄን አንጣ፣ ይሄን አንጣ አይደለም። በዚህ ደብተር ብቻ ሄደህ ብድር መበደር ትችላለህ። ዋስትና መውሰድ ትችላለህ። ስለዚህ ይሄ የደረጃ ሁለት አረንጓዴ ደብተር ወይም የደረጃ ሁለት የይዞታ ማረጋገጫ ለአርሶ አደሩ ትልቅ መሬቱ ዋስትና እንደሆነ፣ ምርት ከመስጠት ራስን ኑሮ ከማሸነፍ ከመለወጥ ባሻገር እንደ ጥሬ ገንዘብ በቸገረህ ውስጥ አስይዘህ ሳትሸጥ አስይዘህ ገንዘብ የምታገኝበትና ትልቅ ዋስትና የሰጠ የይዞታ ማረጋገጫ ነው። ወደ እጃቸው እየገባ ያለው ይሄ ትልቅ ትልቅ ደስታ ነው። ለዚህ ስራ ደፋ ቀና እያሉ የነበሩ የሀብሩ ወረዳ አመራሮች፣ የመርሳ ከተማ ባለሙያዎች፣ የመሬት ኮሚቴዎች፣ ሌሎች በጥቅሉ በዚህ ሁሉ የተሳተፉን ከልብ እያመሰግ። እያንዳንዱ ማሳ አምስት ማሳ ያለው ሰው አምስት ካርታ ነው ይመጣለን አንድ ማሳ ያለው አንድ ካርታ ነው የመጣለት። ሶስት ማሳ ያለው ሶስት። አሁን ይሄ ለምሳሌ ሁለት ማሳ ነው ያለው ሁለት ካርታ ነው። ሶስት ማሳ ነው ያለው ሶስት ካርታ መጥቶለት አለ። አንድ ሁለት ሶስት። ይሄን በምትሰሩ ሰዓት ቅድም መርሳ ከተማ ላይ ዋሲውን ሲናገር እንደነበረው ብድር ብትፈልጉ እንደ ድሮው አረንጓዴ ደብተር ሁሉንም መሬት አይደለም ተታሲዩ የምታወጡት በአንዷ መሬት ነው። ወይ በአንዷ ወይ በሁለቷ ከፈለጋችሁ ባንዷ የምትያዘው እሷ ናት። ያችሁ ወረት ብቻ ናት። ብድር በባንክ ማውጣት ይቻላል ተፈቅዷል። ጸደይ ባንክ ጀምሯል፣ ቡና ባንክ ጀምሯል። እነዚህ ማህበራቶች እነሱ ጀምረዋል። ብድር በቡድን ሳይሆን የሚወጣው በዚህ በካርታ ማውጣት መብት ነው። ይሄ ባለበት ይሄ ባለበት እስካሁን እኛ ጋር ከሰባት ሚሊዮን ብር በላይ ብድር ተካሂዷል። እንደሚታወቀው ካዳስተር ሀያ ሁለት ቀበሌ ነው። ከሁለት ቀበሌ ሀያው ቀበሌ ሙሉ ወደ ስራ ገብቷል። 21 አንደኛ ቀበሌ እናንተ ናችሁ። አሁን 22 ቀበሌ ነገ 033 ይቀጥላል መጣ ጀምሮ በተሰራው ስራ ማህበረሰቡ በጣም ደስተኛ ነው። ምክንያቱም በሌሎች ቀበሌዎች ተወሰነ ቆየት ብሏል፣ ተሰርቶ እዚህ ሊቀር ነው በሚል ህዝቡ የማጉረምረም ሁኔታ ነበረበት። አሁን በአንድ ጊዜ ተነገረ፣ እዚህ ጋር ተታቸው ወዲያውኑ ፈጥኖ ባለሙያ መጥቶ በየቦታው እየሄደ ባለሙያዎቹም ህዝቡም በነቃ ተሳትፎ የመሬት ባለቤትነቱን ካርታውን ለማረጋገጥ በጣም ስለተሰራ ህዝቡ ከምንም በላይ ደስተኛ ነው። ለህዝቡ መንግስት ክብር ሰጥቷል ማለት እችላለሁ። አሁን ብድር ብድር ለመበደር በጣም አስቸጋሪ ነበር። በቡድን ነበር ብድር የምንበደረው። አሁን ግን በራሳችን ካርታ ብድር ትወስድ ያላችሁ ብሎ መንግስት እንዲህ ያለ ዝግጅት የቀበሌ አመራሩ የኮሚቴው እንዲሁ አጠቃላይ በይሄ የተሳተፈ አካል በጣም ለኛ ክብር ሰጥቶናል ነው ማለት። መቼም ወደፊት ባለው ነገር ስበሳችን ስንተማማ ሁሉንም በሽታ እየፈጠረ ነበረ። አሁን በትክክል መሬታችን ለኛ መሆኑ ታውቆ ማረጋገጣችን በእጃችን ከገባ በጣም ላቢወቱ ለኑሯችንም እናመሰግናለን። ያው የቀበሌ መሬት አጠቃቀም የወረዳው ኮሚቴ፣ የቀበሌ ሊቀመንበሮች፣ ሌሎች ሴት አደረጃጀቶች ለዚህ አስተዋጽኦ፣ ሌሎች አባቶችም እንደገና የመሬት ባለሙያዎችም በመልካም ነገር ተሳትፎ ይደረግ ነበር እና ለእነሱም ክብር ይገባችኋል። አንድ ጊዜ ሞራል ስጡኝ። በጣም ደስ። ከዚህ አንጻር ለቀጣይም መሬት ማረጋገጫ የራስ ለመሆኑን ካረጋገጣችሁ በኋላ ምናልባት ቀሪዎች ካሉ እንደው ተስቶ በህመም ላይ ያሉ አረጋውያን፣ አቅመ ደካማዎች፣ አካል ጉዳተኞች የቀሩ ካሉ ቀጣይም የሚስተካከልበትና ሙሉ የሚሆንበት ስላለ ያንንም ጥቆማ እየሰጣችሁ ለቀጣይ የሚስተካከልበት ይሆናል። ጥፋደል